ዛሬ ደግሞ እንግዲህ ዋሻ መዳህኒአለም እየሄድ ነው። ዋሻ መዳህኒአለም የሚገኘው እንግዲህ ከጻድቃነ ማርያም በእግር መሄድ ይቻላል። የበረታ በግር ያልበረታ ደግሞ በባጃጅ መሄድ ይቻላል። ከዛ ከትክል ድንጋይ አንስቶ እዛው ቤተክርስቲያኑ ጋር ድረስ በባጃጅ መሄድ ይቻላል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ወጡ ነው የተከበራችሁ የቻናሪ ቤተሰቦች፣ የአገሬ ልጆች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ሰላም ነው። ሁላችሁም በእያላችሁ በሰላማችሁ ጊዜ ተነግራችሁ ያለኝ እያልኩ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ሙስሊም እህት ወንድሞቼ ሰላም ብያለሁ፣ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። የምታበረታቱ ደግሞ ሁላችሁንም በቅድሚያ ከልብ አመሰግናለሁ ማለት ነው። እንግዲህ ያው አንዳንድ ቦታ እየተዘዋወርኩ ነው። እዚህ የምትመለከቱት ዋሻ መዳህኒአለም ይባላል። እንግዲህ ዋሻ መዳህኒአለም ከጻድቃነ ማርያም የምታውቋት ከዛ ያው ስንሄድ እንዲያውም በእግራችን ነበረ ይሄድ ነው። በጣም ደስ የሚል ወጣ ግባ የሌለው ቀጥታ መንገድን ማያሳስትም። ቀጥታ ሄዳችሁ በሩ ላይ ነው የምታርፉት። በእግር ራሱ ማንን ያለ ጠያቂ መንገዱ ወዲያ ነው የሚታጠፍ የለውም። ቀጥታ መንገዱን ይዛችሁ ሄዳችሁ እዛው በሩ ጋር መድረስ ይቻላል ማለት ነው። ምክንያቱም የሚያሳስት መንገድ የለው። በጣም ደስ የሚል ቦታ ጸጥርጭ ያለ ቦታ ያለበት ቦታ ማለት ነው። በእርግጥ ውስጥ ያለው ዋሻ አልቀረጽኩኝም ወደ ውስጥ መቅረጽ ስለማይቻል ማለት ነው። እና በጣም ደስ የሚል ቦታ ነው። እዛ የገዳሙ አትክልት አለ፣ የገዳሙ ባቄላ፣ ብዙ ነገሮች አሉ። ጸበልም አለው እዛ መጸበል የሚፈልጉ ሰዎች የጸበል ቦታም አለ በስነስርአት ተሰርቶለት ይሄ እንግዲህ የቤተ ክርስቲያኑ ጋር ሳንደርስ ላይ እዚህ ጋር ድረስ ይገባል እና የእግር መንገድ የለውም። አቅመ ደካማ እንኳን ብትሆኑ መንገዱ እንደዚህ ዳገት የለውም። ጸጥ ያለ ብዙ የሚያደክም መንገድ አይደለም። መሄድ የምትፈልጉ በምትሄዱ በጣም ልዩ ቦታ ደስ የሚል ቦታ ነው። እግዚአብሔር ይመስገን እኛ እዛ ሄደን ተጉዘን ጸበል ተጸብለን ብለን ነበር የቆየ ነው ማለት ነው ያው በእርግጥ እዛ ውለን አላደርንም ተሳልመን ብቻ ነው የተመለስነው ግን ወደፊት ያው ድጋሚ ለመሄድ አስቤያለሁ እንደ እግዚአብሔር ፍቃድ ማለት ነው ምክንያቱም እዛ እንዳልኳችሁ በቀደም ቪዲዮ ላይ ተናግሬያለሁኝ ጻድቃነ ብቻ ብላችሁ ሄዳችሁ በዙሪያው በጣም ብዙ ገዳማት አሉ በጣም ከሚገባው በላይ ስለዚህ በጣም መታደል ነው ይሄ ሁሉ ነገር አለ እንዴ የምትሉበት፣ የምትደነቁበት፣ በጣም ብዙ ነገር የምታዩበት፣ ራሳችንን የምንፈትሽበት በቃ እንደዚህም አለ እስከምን እስከምንገረም ድረስ ለራሳችን ድንቅ ነገር ነው የሚመስለን። ስለዚህ ወደ ቤተሰቦቼ እዛ መሄድ የምትፈልጉ ቀጥታ መንገዱ የሚያስቸግር ነገር የለም። እንደሚወራዋ ሰላም የለም እንዴት ሄዳችሁ እንዴት ሄድሽ? በዛ አካባቢ እንደዚህ ያለ ምንም ምንም ነገር የለም። እግዚአብሔር ይመስገን። አዎ ብዙ ነገሮች ሊኖሩ ይችላሉ፣ ግን ደግሞ ወደ እምነት ተቋም ስንሄድ ሙሉ ለሙሉ አምነን እና ኮሽ እንኳን የለም። ጸጥ ያለ ደስ የሚል ሰላም ያለበት በሰላም ሄደን በሰላም ብዙ ገዳማት ውስጥ ሄጅ ያለውኝ ማለት ነው። እና ምንም ነገር የለም። መሄድ የምትፈልጉ የእውነት በውስጥ አውሩኝ። ጻድቃንም ሆነ ስውሯ ማርያምም ሆነ ሰሚነሽ ኪዳነ ብረትም ሆነ ጻድቃነ ማርያም እንዲሁም ዋሻ መዳህኒአለም አጃና ሚካኤል በቀዛዛ ቦታ መሄድ የምትፈልጉ እኔ ላሳያችሁ ፍቃደኛ ነኝ። እንዲሁም ደግሞ የእናታችን የክርስቶስ ሳምራዊት የትውልድ ቦታ እዛ መሄድ የምትፈልጉ ሰዎች ካላችሁ በማንኛውም ሰዓት በውስጥም ሆነ በኮመንት ላይ ያስቀምጡልኝ፣ አውሩኝ በነጻነት ያለምንም ስጋት ያለምንም ፍርሃት መሄድ እንችላለን ማለት ነው። ማንም ሰው ደግሞ ቤተሰብ እንኳን እንዲሄድላችሁ ከፈለጋችሁ መሄድ እንችላለን ማለት ነው። እና በማንኛውም ሰዓት አውሩኝ አለውኝ። ስለዚህ እኔ ራሱ የሄድኮ ጻድቃንም ብቻ ነው። ከዛ እዛ ሆነን ብዙ ቦታ አይቻለሁ። እግዚአብሔር ይመስገን። በጣም ደስ ይላል። ተመስገን ነው። አንዳንዴም እና እንዳልኳችሁ መሄድ የምትፈልጉ ቤተሰቦቻችሁ እንዲሄዱላችሁ ከፈለጋችሁ እውነት በጣም ፈውስ ያለበት ብዙ ሕሙማኖች የሚድኑበት እያንዳንዱ ቦታ ላይ ማለት ነው ተአምር የሚሰራበት፣ ይህም አለ እንዲህ ብላችሁ የምትደነቁበት። አብዛኛውን ሰው በሕክምና በተለያየ ነገር ያለውን ገንዘብ ሲጨርስ ነው ወደዛ ቦታ የሚሄደው። እዚህ ጋ ደግሞ እንግዲህ የእናታችን የክርስቶስ ሰምራ ቤተክርስቲያን ነው። እዚህም ተሳልማችሁ ከዛ ወደ ዋሻ መዳህኒአለም ቀጥ መንገዱ በቃ እንደዚህ ነው። አያደክምም በእግራችሁ ራሱ እንደዚህ ሁለት ሶስት አራት ሆናችሁ ሁለትም ሆናችሁ አንድ ሰው ብቻ ቢሆን ራሱ አያስፈራም፣ መሄድ ይቻላል። እኔ ብቻዬን ከዚህ በኋላ ቢሄድ አልፈራም። ግን ለመጀመሪያ ስለ ካላወቃችሁት ሰው ሊያስፈልግ ይችላል። ግን ደግሞ ምንም የሚያሳስብ መንገድ የለም። በቃ ከጻድቃነ ተነስተን እኛ እዛው ድረስ በእግራችን ሄድን ያው ስንመለስ ደግሞ ደከምን፣ በባጃጅ ተመለስን ማለት ነው እንጂ በእግርም እንደዚህ እያወሩ መመለስ መሄድ ይቻላል እና ብዙም አይርቅም፣ ብዙም ደግሞ ቅርብ አይደለም። ይህን ስላችሁ እንዲ ቅርብ ነው ብለሽ ያንም ያ ሁሉ መንገድ እንዳትልኝ። እዛ የምትሄዱ ሰዎች ሄዱና አዩን። በጣም ተገርም ያለው በጣም ተደስቻለውኝ። ስለዚህ መሄድ እንፈልጋለን አሳይ ካላችሁኝ በማንኛውም ሰዓት ላሳያችሁ ዝግጁ ነኝ እና ወደ ሀገር ስትመጡ በስደት ያላችሁ እህት ወንድሞቼ፣ በቅድሚያ ወደ እንደዚህ አይነት ቦታ ሄዱ። ቀጥታ ቶሎ ለእኛ አሁን እዚህ ጋር እሱ ጋር ሌላ ነገር እሱ ጋር ሌላ ህይወት፣ ማለት ሌላ ህይወት ስላችሁ ህይወት መስረተን ሳይሆን እሱ ጋር ያለው አኗኗርና እዚህ ያለው አኗኗር ይለያያል። ስለዚህ ግራ ሳንጋባ ምን ሳንል ራሳችንን ካረጋጋን ምን ካልን በኋላ ወደ ራሳችን ህይወት ወደ ስራም ከሆነ ስራ ማድረግ ያለብን ነገር እናደርጋለን። መጀመሪያ ግን ራሳችንን በእንደዚህ አይነት መንገድ ብናድስ በጣም ደስ ይለኛል። አትጎዱበት፣ በእውነት ሄዳችሁ ስትመጡ አገር መጀመሪያ እንደዚህ አይነት ቦታ ብትሄዱ ተጠቃሚ ትሆናላችሁ፣ እንሆናለን። ስለዚህ ይኸው መንገዱ እንግዲህ እንደዚህ ነው። ጸጥ፣ በቃ ደስ የሚል መንገድ። ወዲያ ወዲህ አትሉ፣ አትታጠፉ። ዳገት የለው ምን የለው በቀጥታ እበሩ ጋር ነው የሚጥላችሁ ይሄ መንገድ ማለት ነው። ዋሻ መዳህኒአለም በሩ ላይ ይጥላችኋል። ከዛ እንግዲህ ዛው ያው በውስጡ ብዙ ነገሮች አሉ። አብዛኛውን ጊዜ ስልኮች አይፈቀድም። እኔ ውጭ ውጭ ዳር ዳር ዳር ዳሩ ነው እንጂ የቀረጽኩትኝ ውስጥ ገብቼ አልቀረጽኩኝም። ምክንያቱም ከተከለከለ መታዘዝ ከምንድን ነው ይበልጣል ይባላል። ስለዚህ መታዘዝ አለብኝ። እንደውም እዚህ አካባቢ ራሱ ረቂ ስለሚል ነው እና ውስጥ ውስጥ ገብቼ ዋሻውን ምኑን አልቀረጽኩኝም። እዛ ሄዳችሁ በቃ አይታችሁ ተገርማችሁ ተደንቃችሁ ተባርካችሁ መመለስ ትችላላችሁ፣ እንችላለን ማለት ነው። ስለዚህ በኮመንት ላይ ጻፉልኝ፣ እዛ መሄድ እንፈልጋለን እዛም ቦታ መሄድ ያያችሁት እንግዲህ ታውቃላችሁ፣ ያላያችሁ ደግሞ ብዬ እጋብዛችኋለሁ። ውድ ቤተሰቦች እንግዲህ የዛሬው ቪዲዮ ይህን ይመስላል። ከወደዳችሁት ላይክ አረጋችሁን አትርሱ። አዲስ የምትመጡ ደግሞ ሳብስክራይብ አድርጉኝ። ሀሳብ አስተያየት በኮመንት ላይ ጻፉልኝ ማለት ነው። ውድ ቤተሰቦች፣ የሰላም ፍቅር ለሁላችሁ ይሁን። ሀገራችን ሰላም ያደርግልን። በስደት ያላችሁ ወንድሞች ደግሞ በሰላም ለሀገራችሁ ያብቃችሁ፣ በሰላም ያምጣችሁ። ዋናው ነገር ዞሮ መግቢያ ሀገር ነው። ሀገራችን ሰላም ይሁን። እኛም በየለንበት ደህና ነን። ወዳችኋለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ለሁላችሁም